እኔ ባደግኩበት ከተማ እኔ በጨፈርኩበት ከተማ እኔ ባስጨፈርኩበት ከተማ ላይ አንተን እግዚአብሔር ወንጌል ሰባኪ ሲያደረ አዳማ የሚባል ከተማ ታውቃለህ? አባስ፣ እዛ ነው። በል ድገምና አሜን በል። በጌታ መንፈስ አንተ ቤት ሁለት ትውልዶች አሉ። ዓለምን የሚሰሩ ዓለምን የሚያሳርፉ ይህ ቀንበር አልሰበር ያለውን ሰር ቀንበር የሚሰብሩ ልጆች አሏል። ከልጆች መካከል ከልጆች መካከል የዚህን ልጅ ስምና አንተ ቤት ያለውን ብላቴና ልጅ ስም አየው። ያንተ ስም ማን ነው? ታምራት ታምራት። እሺ ያንተ ልጅ ስም ማን ነው? ሚራክል ታምራት። አንተ ከተገለጥክበት ክብር፣ አንተ ከደረስክበት ምራፍ የሚበልጥ ምራፍ ውስጥ የምትገባ ምድርና አሳልፍ የምሰጣት ከነጮች ጋር የማውላት ደግሞ አሌሉያ። በኤም ቪደል የሚጀምር ስም ሚላን ምናምን የሚል ስም፣ አንቺ ሚላን ሚለን ልፋት ድካም ድካም ልፋት ልፋት ድካም ማይጀመር ነገር የለም። አይቀጥልም። ይሄ ጭንገፋ መንፈስ ይመታ። ከአንቺ ጀርባ በየነ የሚባል ሰዋየው አባቴ ነውየሱ እሲ ጩና ተሰበረ በለይ እኔ ባደኩበት ከተማ እኔ በጨፈርኩበት ከተማ እኔ በቃምኩበት ከተማ እኔ በጠጣሁበት ከተማ እኔ ባስጨፈርኩበት ከተማ ላይ አንተን እግዚአብሔር ወንጌል ሰባኪ ሲያደርግ፣ አሜን። አዳማ የሚባል ከተማ ታውቃለህ? አባስ፣ አሜን በል ድገም፣ ና አሜን በል። ይሄ መንፈስ ያገኘ ትሄዳለህ፣ አንተም ትቀጥላለህ፣ አንተም ሃሌሉያ የሆነ ሚኒስትሪ ያየው፣ የሆነ ሚኒስትሪ ያየው ትካም የሆነበት ልፋት የሆነበት ፍጋት የሆነበት የሚያጣብባችሁና የሚያስጨንቃችሁ ነገር እየመጣ ካለ ልትሰፉ ነው። ልትበሱ ነው። እኔ ምስክር ነኛ። ትጠባለ ሲሉ ይሰፍቻለሁ። ትቆማለ ሲሉ ይቀጥያለሁ። አትኖሪም ሲሉ በሕይወት አለሁ። ዛሬ እንደዚህ ይሆናል። የነካሽው ይባረክልሻል። የገባሽበትን ትወርሻለሽ። ያየሽውን እግዚአብሔር አሳልፎ ይሰጥሻል። በባዶ ያወጣሁን ዘመን አየሁ አለ ጌታ። ያኔ የጮከውን ጩኸት አየሁ አለ። ያለቀስከውን አየሁ አለ። የነገርኩህንም የተነገረንም የሰማሁን ሁሉ አየሁ አለ ጌታ። ነገርን አሁን ወደ ልምላሜ ቀይረዋል። ነገርን ወደ ምን? ወደ ልምላሜ አንተ ጋር መጥተው የሄዱ ሰዎች አሉ። መጥተው ደግሞ አሉም የሉምም ሄዱም ቀሩም የማይባሉ ሰዎች አሉ። እግዚአብሔር አዲስ ትውልድ፣ አሁን የምትኖረው አይደለም ያንተ ፕሮግራም። አሁን ያየው አይደለም ያንተ ፕሮግራም። እግዚአብሔር ያየው ፕሮግራም እንደዚህ ነው፣ የበዛና የሰፋ ነገር። አረ እግሮችን እግዚአብሔር ብድግ ብድግ ሲያረጋቸው ያለው ሲያስሮጥህ ያለው አሳልፎ ሲሰጥህ ያለው ሲያስገዛልህ ያለው አንድ ሰው ይጩህና አመስል ይሁንለት። ለሱ ሙሌ ራስን አዘጋጅ። ይውል የሆነ ከተማ እግዚአብሔር አሳልፎ ሊሰጠ ነው። አሜን። ይውል እሱ አዳማ ነው አይደለ? አንተ ደግሞ በሞጆ አሳልፎ እንደዚህ ሲወስድ፣ ሀያ ነው በወልቂት ምንድነው? እዛ ጋር መቂ ነው የሚባለው። ከዛ ምንድነው? ዓለም ጤና ምናምን ምናምን እንደዚህ አሻግሮ ዝዋ የሚባል ከተማ እግዚአብሔር ሲያስገዛለ፣ ሀያ እግዚአብሔር አሳልፎ ልሰጠው ነው አለ። እረ በደምብ ብጩና ባክህ አሜን በር አሁን ቤስታ ቤስት ይለ ሌለው እምነት ብቻ ያዘ ሰው ነው እየተናገርካለሁ ምንም የሚታይ የሚዳሰስ ነገር ሌለው ሰው ነው የምናገረው እግዚአብሔር ታያለ ብሎሃል ታየዋለ ትይዛለ ብሎሃል ትይዘዋለ ትጨብጣለ ብሎሃል ትጨብጠዋለ ሉክ መንፈስ ቅዱስን ተመልከቱት እሱን አዳም አልኩት አይደለ እሱን ሰው ያልኩት እንዴት ነህ ደና ነህ ሰላም ነው ኦኬ ነው አሁን ስለነሱ አወራሁኝ አሁኔ የዘዋ የሚባለውንም ከተማ አልፎ ወደ ደቡብ መስመር በጌታ መንፈስ ሄድኩኝ። አላባ የሚባል ከተማ ገባ። አላባ የሚባል ከተማ ምንድን ምን አለ? አላባ አጨብጭቡ ለጌታ ክብር። እግዚአብሔር ከተማ ከተማውን ያስገዛልሃል። ትውልዱን ያስገዛልሃል። ሰፈርና መንደሩን ያስገዛልሃል። ለእነሱ ስለ ሰፈር ስለ መንደር ስለ ከተማ አወራው። ያንተን ትውልድ ደግሞ ዓለምን አስገዛለዋል። ዓለምን በጌታ መንፈስ አንተ ቤት ሁለት ትውልዶች አሉ። ዓለምን የሚዞሩ ዓለምን የሚያሳርፉ ይሄ ቀንበር አልሰበር ያለውን ሰር ቀንበር የሚሰብሩ ልጆች አሉ አሉ። እሲ ደግማችሁ አሜን በሉ። ስሙኝ። የመጀመሪያው ለአንተ የሚወጣ የሆነ እጣል የጉብኝት እጣ እግዚአብሔር አሁን ያለህበት በስጋ ማቀውን ነገር ቶ አሁን ያሉትን ማቃቸውን ሰዎች ተዋቸው። ከሚበልጡና ከተሻሉ ሰዎች ጋር ውሎ ይሆናል አለኝ። አሜን። ከዚህ ቀን ጀምሮ ነገሮቹን እግዚአብሔር ቀየረው። አሜን። ከትውልድ አንድ ምናምን ታይ አይሆንም። አሜን። እየሰማሽ ነው። አሜን። ምን አልኩኝ? ምናምን ታይ አይኖርም። ከትውልድ አንድም ምናምን ታይ አይኖርም። አሜን። ከልጆች መካከል አሜን። ከልጆች መካከል የዚህ ልጅ ስምና አንተ ቤት ያለውን ብላቴና ልጅ ስማየው ና አለኝ። እዚህ ጋር ያንተ ስም ማነው? ታምራት ታምራት። እሺ፣ ያንተ ልጅ ስም ማነው? ሚራክል ታምራት እየተቀበሉ አለኝ። እግዚአብሔር በታምራት እጠቀምበታለሁ አለ። ይሄ ብቻ አይደለም፣ ሌላ ይኸውልህ፣ አንተ ከተገለጥክበት ክብር፣ አንተ ከደረስክበት ምዕራፍ የሚበልጥ ምዕራፍ ውስጥ የምትገባ ይኸውልህ። ምድርን አሳልፍ የምሰጣት ከነጮች ጋር የማውላት ደግሞ፣ እንዲ አይነት ስም እኔ ሰምቼ አላውቅም። ሳመንታ ሳመንታ ሳማንታ፣ ስም ነው ሳማንታ። ልጄ ነች ጩና አሜን ስትል ሆነ ሌሉያ አለች እዚህ ስጥ ታለችለም ይህንን ክብር ያየ ሰይጣን ይህን ክብር ያየ አጋንንት ቤትህን፣ ኑሮህን፣ ትዳርህን ልጆችን ሊያናጋ የሚፈልገውን እዚአብሔር ዛሬ መታሁለ ዛሬ መታሁአለ። እንዴት ነች አሁን? ብዙ ሰዎች በስጋ ይነ ስታይዋት በጣም ትንሽዬ ልጅ ሞኛ ሞኝ ነገር የትምት ደርስ ማት መስል ከልጆች ሁሉ ስጋት እሷ ነች አይደለ? ከሁላቸውም ሞኝ ታስተዳድራቸዋለች፣ ታስተዳድራችኋለች። አሜን አሜን። የጠላቶቿን ደጅ የጠላቶቿን ዘር እግዚአብሔር ያስገዛላታል ያስገዛላታል። እኔ እዚህ ምድር አይደለም ማያት እግዚአብሔር አምላክ አርቆ ሲወስዳ ታያለሁ። አሜሪካ ምድር ላይ ሲያስተምራ ታያለሁ፣ ሲያሳድጋ ታያለሁ፣ ሲያከብራ ታያለሁ፣ ሲያከብዳ ታያለሁ። ይሁንልኝ ያለ ይሁንለት ው በኤም ፊደል የሚጀምር ስም ሚላን ምናምን የሚል ስም አንቺ ሚለን ኦኬ የሰላም መላእክቶች ወደ ቤታችሁ ይሄዳል። ከሆነ ቤት ዛሬ የሞት መንፈስ ተመታ፣ አደጋ ጣይ መንፈስ ተመታ፣ እንቅፋት የሚያስቀምጥ ተመታ። አሜን። ድንገተኛ ሀዘን አትሰሚም። ጌታ የቤትሽን፣ የትዳርሽን፣ የኑሮሽን ነገር መልካም አደርጋለሁ። አሜን። መልካም ይሆናል በሉ፣ ሰላም ይሆናል በሉ፣ የመጨረሻ በሉ፣ ትገሙና በሉ። እሺ እናንተ ቤት ሰላም ይሆናል። አሜን። እናንተ ቤት መልካም ይሆናል። ልፋት ድካም ልፋት ድካም ልፋት ድካም፣ ማይጀመር ነገር የለም። አይቀጥልም። ይሄ ጭንገፋ መንፈስ ይመታ። ከአንቺ ጀርባ በየነ ሚባል ሰው አየሁ። አባቴ ነው። በኢየሱስ ስም እስጭውና ተሰበረ፣ በላይ ትገምና፣ እነሱ ቤት ላይ ያለውን ጭንገፋ ሲመታ እግዚአብሔር፣ እናንተም ቤት ላይ ያለውን መታሁ። እግዚአብሔር መታሁታ ላይ ሰው እንዳይቀጥልም ያደረገውን ነገር መታሁታ ላይ ሰው በትዳር፣ በስራ፣ በኑሮ፣ በትምህርት እንዳይባረክ የሚያደርገውን መጣሁት አለ። ሰው ከአቅሙ በታች እንዲኖር የሚያደርገውን መጣሁት አለ። ድንገተኛ ሀዘንና ሞት ከቤታችሁ ላይ የተከለከለ የእስራኤል ቅዱስ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን ፈቃድ ቢሆን ድንገተኛ ሞት በማንም ቤት እንዳይሆን ጸለይኩ። አንተ በስራ ጻድቅነት ተሳስታ አታውቅም። ጌታ ሆይ ፈቃድ ብቻ ይፈጸም እንዲና እንዲያ አልልህም አንተ የወደድከው ሁሉ መልካም ነው ይሆን። አሜን። እግዚአብሔር አሳርፍሻለሁ። አሜን። አሳርፍሻለሁ። በልጅነት የነገርኩሻለሁ። የሰማሽው አለ፣ የምትጠብቂው አለ። ማየት ይሆንልሽ። የእግዚአብሔር ሰው ትሰማኛለህ። እግዚአብሔር እንደዚህ ያለ ቤት የአገልጋዮች ቤት ነው። አሜን። ከዚህ ቀን ጀምሮ በህይወትሽ የሚያሳዝን ነገር አታይም። እግዚአብሔር ስለአንቺ ጣልቃ ገብቻለሁ። አሜን። ያለ እናት፣ ያለ አባት፣ ያለ ወላጅ፣ ያለ ወዳጅ ብዙ ጊዜ ጌታ አንዳንድ ሰዎች እንዲህ ሲናገር እቀናለሁ። እኔ ብቻዬን አሳድግሻለሁ የአንቺ ነገር ያለው በእኔ እጅ ነው። አሜን ማንም ምንም ሳያስፈልግሽ እኔ አምላክሽ እግዚአብሔር ተጠንቅቅ ያሳድግሻለሁ አለ። እልፍ እልፍ እልፍ እልፍ እያልሽ ድንገት አንቺም ወላጆችሽም ዘርማን ዘርሽም ወዳልጠበቀው ነገር ስትገቢ አየው። ቤተሰቦችሽ እንደሚሉሽና እንደሚያስቡሽ አይደለሽም አለ ጌታ። እኔ አየውልሽ። በሕይወትሽ ይሆን እነሱ ሚሏት ከሁሉም የዋህ ከሁሉም ሞኝ ከሁሉ ምንም አታውቅ የመጀመሪያ የክብሬ እቃ ነች አለ። ሲቀጥል ደግሞ ለብዙ ሰዎች እረፍት ነች አለ ለቤተሰቧ ደግሞ ምልክት ነች አለ። መጽሐፍ ሲናገር እነሆ በተራራ ላይ የተሰራች ቤት ልትሰወር ትችላለችን? አትችልም ተብሎ እንደ ተጻፈ ሲዚ ላይ ውጪ ከዚህ ቀን ጀምሮ የዚች ብላቴና ነገር ላይሰወር ተገለጠ አለኝ። በጌታ በኢየሱስምና ስልጣን ለሴትና ለወንድ ልጆቻችሁ መገለጥ ይሁንላቸው። ይሄ አመት የመገለጥ አመት ይሆንላቸው። ይሄ ወር የመገለጥ ወር ይሆንላቸው። የሚቀጥለው ዘመን የመገለጥ ዘመን ይሁንላቸው። እግዚአብሔር እንደዚህ አለኝ፣ በትምህርትሽ አከብድሻለሁ፣ በቅባት አከብድሻለሁ። አሜን። ለነጮችና ለጥቁሮች ሰባኪ አድርጌሻለሁ አለኝ። እግዚአብሔር እንደዚህ አለኝ ሰባኪ ነች ምንድን ነው እውነቱ እንደዛ ናት እኛን ሁሉ ትመክራለች ትሰብካለች ለእኛ በነጮች ጉባኤ እያየሁሽ ነው አንቺ በምኖች ጉባኤ ከእግዚአብሔር ጋር ከእግዚአብሔር ጋር የግል ጊዜ ይኑርሽ ከእግዚአብሔር ጋር የአምልኮ ጊዜ ከእግዚአብሔር ጋር የህብረት ጊዜ ከእግዚአብሔር ጋር የጸሎት ጊዜ ወላጆችን አትስሚ፣ አትታዘዥ አይደለም። ከሁሉም ነገር ቅድሚያ እግዚአብሔርን ቢኮዝ ሰው መኖር የማይችለው ያለ እግዚአብሔር ብቻ ነው። ያልተማረ ብዙ እያየን አደል? እንዲ እድል አግኝቶ ሳይማር ራሱ እኮ የሚመራ አለ አገር የሚመራ አለ እኮ። በናዝሬቱ ጌታ በኢየሱስም ያለ ቦታቸው በኢትዮጵያ ምድር ላይ የተቀመጡ ይነቀሉ፣ አረም ከሰብል መካከል እንደሚነቀል ይነቀሉ። ብዙ ጊዜ ይውላችሁ፣ ያልተማሩ ሰዎች የተማሩ ሰዎችን ያጠፋሉ። ያልተማሩ ሰዎች የተማሩ ሰዎችን መንገድ ያስታሉ። ያልተማሩ ሰዎችን የሚመራቸው አጋንንት ስለሆነ ማለት ነው፣ ቢኮዝ ያለ ቦታቸው ነው የተቀመጡት። ዛሬ የኢትዮጵያ ወንበር የሚጸዳበት ቀን ነው፣ በጌታ በኢየሱስም የሚጸዳበት ቀን ነው። ያለ ቦታው የተቀመጠ ይነሳ፣ ያለ ቦታው የገባ ይውጣ። ለኢትዮጵያ የትንሣኤ ዘመኗ ይፍጠን። ትምህርትሽም ላይ ሲሪየስ ግን የመጀመሪያውና አንደኛ ባንቺ ህይወት ላይ ሁል ጊዜ ትልቁ እግዚአብሔር ብቻ ኢየሱስ ብቻ። ታቃላችሁ። ለጌታ ያላት ፍቅር ሳይገባት የገባት ነገር አለ። እግዚአብሔር በህልመ ሌሊቷ እንደሚያወራት ነው ማየው። እንደ ሰው እንደሚያነጋግራት ነው ማየው። እግዚአብሔር እንዲህ አለኝ እየመከርኳት አሳድጋታለሁ አለኝ። እያስተማርኳት አሳድጋታለሁ አለኝ። ሞኝነች ባሉች ቤተሰቦችሽ መካከል፣ ምንም አታውቅም ባሉ ቤተሰቦችሽ መካከል፣ የእሷ ነገር እንዴት እየትደርሳለች ባሉት መካከል እግዚአብሔር መነሻሽንም መድረሻሽንም እኔ አሳምረዋለሁ አለኝ። ጅማሬሽንም ፍጻሜሽንም አሳምረዋለሁ አለኝ። አባቶ ስለ እዚህች ብላቴና አመሰግንሃለሁ። በጌታ በኢየሱስ ስም የተናገርከው አንተ የሰማሁት እኔ በናዝሬቱ ጌታ በኢየሱስ ስም ስለሚፈጸም የትንቢቱ ቃል አካል ስለሚለብስ አመሰግንሃለሁ። የሚፈልጋት አያገኛት፣ የሚፈልጋት ይዘጋጅላት። የተከፈተ ልብና አይምሮ ይሰጣት ቃሌን ትሰብካለች ታስተምራለች፣ ብለሃል። እግዚአብሔሮ የቃል ሙላት አሁን ይፍሰስባት በጌታ በኢየሱስ ስም የቃልህን መረዳት አብዛላት። ሁሉ ለክብር ይሁን፣ ስለሁሉ ሁሉ አመሰግናለሁ። ስም ታምራት ነው። ከዚህ ቀን ጀምሮ የታምራት አገልግሎት ትጀምራለህ። የምን አገልግሎት አልኩ? የታምራት፣ የታምራት። ጌታ ሆይ የኃይል አገልግሎት ውስጥ መቼ ነው ምገባው? የአንተ ትልቁ ረሃብ ጥምሄ ነው። እውነት ነው። አሁን ወደ ኃይል አገልግሎት ውስጥ መግባት ትፈልጋለህ? እግዚአብሔር ኖ ሲል ኖ ማለት ትችላለህ። የስ ሲልስ የስ ማለት ትችላለህ። እርግጠኛ ነህ? በጣም በጣም የሆነ የማስተማር ጸጋ አንተ ውስጥ በጣም የማስተማር ጸጋ። በዚህ ከዛሬ ስድስት ዓመት በፊት ነው ቸርቹ አዳማ ፕላንት የተደረገው። ጄሜም በሳምንት አንድ ቀን አገለግላለሁ። ጄሜም ፕሮግራም አለ የትምህርት ጊዜ እ በጌታ በኢየሱስ ስም ትቀጥላለህ በሉት። አትቆምም በሉት። እሺ እግዚአብሔር አስጀምሮሃል፣ እግዚአብሔር ያስቀጥልሃል። ትናንትና ከዛ ሁሉ ጉድ ያወጣህ ሰው ከሞት መንደር ድንገት የነጠቀህ ኢየሱስ አመፀኛውን ሰው ታሪክ የቀየረ እግዚአብሔር ጴንጤ የመሆን ህልም እኮ አይደለም አንተ ጴንጤ የማየት ፍላጎት የሌለ ሰው ያንን ዘመን ያንን ታሪክ ቀይሮ ዛሬ ሜዳ ላይ የሚጥል ይመስላል እግዚአብሔር። ብታምንም ባታምንም እንደ እግዚአብሔር ባሪያ ልንገርህ፣ አንተ አሜሪካ፣ አውሮፓ፣ የትም የትም ማርስ ላይ ብትሄድ እንኳን አይሳካልህም ያለ እግዚአብሔር እውነት። ስዊዘርላንድ ሶስት ወር እዛ ምንም ሳይሳካልህ ደርሰን የተመለሰ ለጌታ ክብር። እግዚአብሔር የሌለበት ነገር በህይወታችሁ ላይ አይሁንባችሁ አይሁንባችሁ በህይወታችሁ ሁሉ ላይ የእግዚአብሔር ሀሳብ ያለበት ነገር ይሁን። አሁን አርፈህ የጥሞና ጊዜ ወስደህ ወደ አገልግሎት የቸርች የቤት ኪራይ መክፈል እንኳ ቢያቅት ጎዳና ላይ ወጥተ የኢየሱስን ስም ጥራ። ድንገተኛ እጣ ሲወድቅባ አይቻል። ድንገት እግዚአብሔር ታሪክን ሲቀይር አይቻል። አሁን እኮ አንተ በዚህ ባለህበት ሁኔታ ብትወጣ ምናልባትም ሄደ ፓርኪንግ የመሆን እድሉ ሁሉ ላይ ገጥም ይችላል። ሆምለስ ልትሆን ሁሉ ትችላለህ። እግዚአብሔርንና የእግዚአብሔርን ነገር ይዘህ የምትወጣበት ጊዜ ከፊትህ አለ። ያ ጊዜ እስኪደርስ እግዚአብሔርን ጠብቀው። ከዚህ ቀን ጀምሮ ግን ነገር ይቀየር፣ እንደ ነብይ ጸልያለሁ። ታሪክ ይቀየር፣ አገልግሎቱ ይቀየር። የሚታይ ነገር በህይወት ላይ ይሆን፣ የሚታሰስ ነገር በህይወት ላይ ይሆን። ጠላት ጥየዋለሁ ሲል መቆም ይሆንልህ፣ ወድቋል ሲል መነሳት ይሆንልህ፣ ቆሟል ሲሉ መቀጠል ይሆንልህ። እግዚአብሔር ብቻና ቆማለሁ አለ። ብቻንህን አስጀምርሃለሁ አለኝ። ብቻንህን አስቀጥልሃለሁ አለኝ። ፍጻሜ ሁሉ ደግሞ ያማረ ይሆናል አለ። የዘላለም አምላክ የዘመናት ቅዱስ ልዑል እግዚአብሔር ሆይ፣ ነሆ በልጅህ በክርስቶስ ኢየሱስ ስምና ስልጣን ለዚህ ብላቴና ባሪያ እጸልያለሁ፣ ከዚህ ቀን ጀምሮ በሚያስጨንቀው በየትኛውም ጉዳይ ጣልቃ እንድትገባ የእሱ ነገር እንዳለቀ እየነገረኝ ነው። በስጋ ምዕራፉ እንደተዘጋ እንዳበቃለት እየነገረኝ ነው። እኔ ደግሞ በቃ በቃ በተባለው ጠረኑ፣ በተቀየረ በደረቀ በአራት ቀን ሬሳ ላይ ተአምራት ማድረግ የምትችለው የናዝሬቱ ኢየሱስ

ኢየሱስ አለካ አሜን። ይሄ ኢየሱስ አለካ አሜን። ይሄን ኢየሱስ እሰጥሃለሁ። በገባህበት በቀባህበት መከናወን ይሆን፣ በወጣህበት መከናወን ይሆን። የምትናገረው የአፍቃ አፍቃ ይስራ። በእጆች ላይ ታላላቅ ታምራቶች ይሁን። እኔ ያላየሁትን በሁለት እጥፍ ማየት ይሁንል። በጽድቅና በቅድስና አገልግለው አሜን። እግዚአብሔር እድሎች እሰጥሃለሁ። አሜን። ምኖች እድሎች እሰጥሃለሁ አሜን። መጠራጠር በእምነት አሜን። ዋጋህንተምነ ከወጣ እግዚአብሔር አላሳፍረህ አሜን። ክብር ለኢየሱስ ሲሆን አሜን ከእምነት አባቶቻችን መካከል ከና አብርሃም ቀጥሎ አንድ በጣም የእምነት አረበኛ የእምነት በጣም በሚገርማ አይነት ሁኔታ በእምነት የተነጠቀ ሰው ነው ያሰው በእምነት ምን ያለ ምን ያለ ሞትን ያላየ። አሁን ለአንዳንድ ሰው ግር ይለዋል። ዛሬም ለዘላለም ጌታ ይችላል፣ እሴ ይችላል በለው ይችላል። መጽሐፍ ቅዱሳችን ውስጥ በእምነት ሞትን ያላየ ሰው ማን ነው? ምን አለ ሲሜኖ ሄኖክ ሄኖክ ነው። ሄኖክ ሄኖክም በእምነት ሞትን አላየም ይላል። እምነት ይህን ያህል ጉልበት አለው። እስከ መነጠቅ ድረስ ያደርሳል። እምነት በእምነት ጀምር፣ በእምነት ቀጠለ። እግዚአብሔር ፍጻሜን አሳምራለሁ። አሜን ከሆኑ ህብረቶች ለትንሽ ጊዜ ተላይ፣ እሺ እሺ እሺ፣ ግልጽ ነው የማወራው ነገር። ከሆነ ህብረቶች ለትንሽ ጊዜ ተላይ፣ እሺ፣ እግዚአብሔር ጣልቃ ይገባል። አሜን። ሂድና ተከናወን። አሜን። ከዚህ ቀን ጀምሮ መከናወን ሆናለሁ። አሜን። ስለ ንግድ ስራ ምን ታውቂያለሽ? ነጋዴ ነኝ። ከልፋት ከድካም ውጪ አንቺ የሰራሽውን ያህል ተባርከሻ። አንተ እርግጠኛ ነሽ? አዎ እርግጠኛ ነኝ። አሁን ግን ልትባረክ፣ አሜን ከዚህ ከሰፈር ከመንደር ከምናምን ስራ እግዚአብሔር አውጥቶ፣ አዎ አሜን፣ በሰፊ ስራ ሊባርክሽ፣ አሜን። እንደዚህ እቃ ይዘሽ ስትወጪና ስትገቢ ሁሉ አይሻለሁ። ሃሌሉያ፣ አሜን። ኤርፖርትን ረግጠሽ ታውቂያለሽ? ስራዬ ኢምፖርት ኤክስፖርት ነው። አንተ ጩና፣ አሜን። በላይ ባክ። የሆነ ትንሽ ነኝ ያለውን ሰውዬ እግዚአብሔር ሊያከብደው ነው። ትንሽ ነኝ ያለችውን እግዚአብሔር ሊያከብዳት ነው። በናዝሬቱ ጌታ በኢየሱስም ለሌሎች በረከት ሊያደርግሽ ነው ለሌሎች በረከት ሊያደርግ አሜን ስትል ይሁንል። እኔን የቀባኝ ጌታ ሰዎች የማጣላት አጀንዳ የለውም። ሰዎች የማጣላት አጀንዳ የለውም። እና በቅርብሽ ካሉ ሰዎች ተጠበቂ፣ እስፔሻሊ ከሴት ወዳጆችሽ። በስም ልነግርሽ ይችላለሁ፣ ግን ሰው የማጣላት ፕሮግራም የለኝም። ከሴት ወዳጆችሽ በጣም ተጠበቂ። የጥርሳቸውን ውበት እስከምታይ ድረስ የሚስቁ ሰዎች ናቸው። አንቺን የሚጥሉሽ በቃ የመጨረሻ በከፍታዎች ሁሉ ላይ አስኬድሻለሁ። አሜን፣ በኢየሱስ ስም። ጌታ ረዳት ከተባለ ከናንተ ቤት አንድ አንቺ ነሽ። ጌታ ረዳት ከተባለ እውነት ውሸት አንድ አንቺ ነሽ። እንዲያደርግሻል ልክ እንደዚች ብላቴና ጌታ እንዳለው ምልክት ነው ማደርግሻለ፣ ረፍት ነው ማደርግሻለ፣ መዝናናት ነው ማደርግሻለ ከዚህ ቀን ጀምሮ የሰማይ አምላክ እግዚአብሔር መንፈሱን በኃይል ያፈስብሻል፣ ጸጋው ያገኝሻል። እየተባረክሽ ለበረከት ትሆኛለሽ። እየተቀበልሽ ሳይሆን እየሰጠሽ የምታገለግይ አገልጋይ ትሆኛለሽ። ለብዙ አገልጋዮች፣ ለብዙ የእግዚአብሔር ሰዎች እግዚአብሔር ማረፊያ ያደርግሻል። ኑ ተንበርከኩ፣ ነይም። የዘላለም አምላክ፣ የዘመናት ንጉሥ፣ ልውል እግዚአብሔር ሆይ፣ ነሆ በልጅ በክርስቶስ ኢየሱስ ስምና ሥልጣን ይሄ ዘይት ዘይት ነው። ነገር ግን የስምን ኃይል ጠርቼበታለሁ። ተአምራት ሲያደርግ አይቻለሁ። አሜን። አባቴና አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ነኝን ትውልዶችን አሁን እቀባቸዋለሁ። አሜን አባ ከእንበር የሚሰብር ቅባት ያገኛቸው። ወደ በረከት የሚያስገባ ቅባት ያገኛቸው። እግዚአብሔር ሆይ በጌታ በኢየሱስ ስም ቃልን የሚያስተምር ቅባት ያገኛቸው። በናዝሬቱ ጌታ በኢየሱስ ስም የሚያስተነብይ ቅባት ያገኛቸው። የሚያዘምር ቅባት ያገኛቸው። የሚያጸልይ ቅባት ያገኛቸው። የትኛውም ዘር ማንዘራቸው ላይ ያለውን ከርስ የሚሰብር ቅባት ያገኛቸው። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም ቀባሆት ከክብሩ ጋር መገናኘት ይሁንለት

የሚያዘገይሽ እስከማይኖር ድረስ በናዝሬቱ ጌታ በኢየሱስ ስም በምድሪቷ ስፋትና እርዝመት መገለጥ ይሆነለሽ። በኢየሱስ ስም አሜን። ተፈጸመ።